ሰዎችን ስቶሪ ያየሁትን አብረሽ ቪዲዮ ላይ ጎበዝ ነች ጠንካራ ነች። ብዙ ሰዎች አሉ፣ የተፈተኑ የሚመስሉ ግን ያልተፈተኑ ብዙ ሰዎች አሉ። እንግዲህ በጉጉት ሲጠበቅ የነበረው የአላዛርና የትንሱ ቪዲዮ ተለቋል ማለት ነው። ሰምቼዋለሁ እንግዲህ ሄሉ እየመታለች የሷንም ሰምቻለሁ ማለት ነው። እና እንግዲህ አላዛርና ትንሱ እጅግ በጣም አሪፍ ጊዜ አሳልፈዋል ማለት ነው። እንግዲህ ትንሱ ያው ሐዋሳ ነው ያለች ሐዋሳ ከወንድሟ ነው አርፋ ያለች። ወንድሟ እንዲሁም ታውቃላችሁ በቅርብ ጊዜ ነበር ያገኘችው የተገናኙ እና ከብዙ ጊዜ በኋላ ማለት ነው። ትንሱ ዛሬ እንግዲህ ለአላዛር ለሌላ ሰው ሰጥታ ማታውቀውን ስጦታ ሰጥተዋለች ማለት ነው። እና እሱም ገርሞት ስጦታውን ተቀብሏል ማለት ነው። እንግዲህ አሪፍ ጊዜም እንደሚያሳልፉም ያው እርስ በርሳቸው መግባባታቸው ለእኛ አድርሰውናል ማለት ነው። ሰላም ሰላም ቤተሰብ እንዴት ናቸዋለሁ? ሰላማችሁ ብዛ በያላችሁበት እያልኩኝ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። ቻናሌን ሰብስክራይብ እያደረጋችሁ ነው፣ በጣም ነው ማመሰግነው። የአላዛር ቤተሰቦች እንዲሁም ጨረቃ ቤተሰቦች ማለት ነው። ሁላችሁም ቤተሰቦች በጣም ነው ማመሰግነው። እንግዲህ ጠዋት ላይ ፎቶ ሲፖሰት ማለት ያው በትንሱ ቤት ስለሆነ ምንድን ነው የሚለውን ለመስማት ጓጉቼ ነበረ እና እውነት ለመናገር እንግዲህ የዋሪፍ ጊዜ አሳልፈዋል። ትንሱ እንግዲህ በመጀመሪያ ትንሽ ፈርቼ ነበር፣ አሁን ግን ያው እየተግባባን ስለሆነ ደስተኛ ነኝ ብላለች። በነገራችን ላይ ካላዛር ጋር ስለተገናኘች የሁሉንም ነገር እንግዲህ እናት መሰረት ስለሆነች እናቱ ስላስረዳቻት በጣም ደስተኛ ናት ማለት ነው። እዚህ ጋር አሁን መናገር የምፈልገው ነገር ቢኖር በቃ ማለት ሁለታቸውም ይቅርታ የሄሉን ፎቶ አላመጣውም። ሁለታቸውም የራሳቸውን ህይወት መርጠዋል እና እንግዲህ የቻላችሁ ቤተሰብ ሁሉንም አበረታታት ነው ያለብን። ሌላ ውዝግ ውስጥ መግባት አያስፈልግም ማለት ነው። የሰው ልጅ የፈለገውን ነው መኖር የሚችለው ማለት ነው እና ከዚህ በኋላ በቃ አሪፍ አሪፍ አስተያየት መስጠት ነው ያለብን። ማገዝ ነው ያለብን ማለት ነው እና እንግዲህ ማለት እኔ አላዛርን እኔ ስለ አላዛር መናገር የምፈልገው ነገር ቢኖር ማለት ነው እና ስለ ትንሱ የእሷን የህይወት ታሪክ የሰማሁት እናብርሽ ቪዲዮ ላይ ነው እና። በጣም ጎበዝ በጣም ታታሪ ማለት አሁን፣ እንደዚህ በአጋጣሚም ካላዘርጋ ብትገናኝም በጣም ጎበዝና በጣም ታታሪ ትምህርቷን እንኳን መማር እስኪያቀታት ድረስ ያሳለፈችውን ነገር እንግዲህ የእሷ ቤተሰቦች ጠንቅቃችሁ ታውቃላችሁ። እና ከቪዲዮ ባለፈ ደግሞ ማለት ነው እና ጎበዝ እንደሆነች ጠንካራ እንደሆነች አብርሽ ቪዲዮ ላይ ነው የሰማት ማለት ነው። ስለ ትንሱ ማለት ነው። ከዚያ ባለፈ ደግሞ ው ከተለያዩ ዩቱበሮች ጋር ትሰራለች። ጎበዝ ናት፣ ጠንካራ ናት። አሁንም ለመስራት የመጣችው ለስራ ነው። እንግዲህ ጠንክራት ስራ ነገሮች ደግሞ የሚለወጡ ከሆነ ለወደፊት እንግዲህ እነሱ እያዩ የሚጨምሩት ወይም የሚያስኬዳቸው ነገር ከሆነ ይቀጥላሉ ማለት ነው። እኔ ወይስ ለመስራት ነው የመጡ። እሷም ደግሞ ሀምሳ ሺህ ብትገባ ደስ ይለኛል። ሰላሳ ምናምናት አሁን ሀምሳ ሺህ ብትገባ ምክንያቱም መስራት መለወጥን የምትፈልግ ልጅ ናት ማለት ነው። እና በዋናነት ደግሞ ማለት ነው ላላዛር መናገር የምፈልገው ነገር ቢኖር ስለሱ ማለት ነው። የምሬን ነው የምላችሁ። እኔ አላዛርን አውቀዋለሁ ማለት በቃ በጋቢ ሾው በሚሰራ ሰዓት አንድ ጊዜ የሆነ ቪዲዮ ሲሰራ ትዝ ይላችኋል። ሚስተር ጊፍት ነው የሚል የቲክቶክ አካውንትም አለው ብዙዎቹንም ያግዛል ይረዳል፣ ለተቸገሮትም ይረዳል ማለት ነው እና በጣም በጣም መልካም ሰው ሲባል ማለት ነው። አዚ ላይ አሁን እኔ ስለ ፍቅር ስለ ምናምን ታውተና በቃ በጣም መልካም ሰው ሲባል በቃ ሰዎችን ለማስደሰት ለመርዳት በጣም ጎበዝ ነው። በጣም ማለት ነው አላዛር ማለት ነው እና ኢቨን እንኳን ከሙቪ ጋው ማለት ነው እና ሙቪን ታቁታላችሁ። ከእናቱ ጋር ወታጅ ረሃዶ ብዙ ቪዲዮዎችን ሰርቷል ከሙቪ ጋር እና ከዚያም ባለፈ ደግሞ አንድ ጊዜ የምታስታውሱ ከሆነ ኤፋ አዲስ አበባ እየሰራ ሳላ ኤፋን ታቁታላችሁ ኤፋ የአብርሽ ወንድም ና በቃ ባልሆነ ሰው ሰው አማኝ ነው። ኤፋ ደግሞ ጓደኛው የሆነ ክዶት ነበር እና ብር ጠፋብኝ ብሎ በጣም ሚዲያ ላይ እንደዛ ተጨናንቁ ነበር እና በቃ ማለት አላዘር ማለት ሰዎች አበድሩኝ፣ እኔ አሁን እያወራሁት ያለው ስለ መልካምነቱ ብቻ ነው ስለ አላዘር ማለት ነው። እና የሰው ልጅ አበድረኝ ብሎ ሳይጠይቅ የሚሰጥ ሰው ነው ማለት ካለው ላይ ማለት ነው እና የጋን ጊዜ ለአንትናው ማለት ነው ለ ኤፋ ምንድን ነው ሚዲያ ላይ ስታለቅ ሳየው ምንድን ነው የሆን ነው ምንድን ነው ያጋጠምህ እና ችግር የለውም ሰርተ ትመልስልኛለህ ብሎ በአካውንቱ ሰማንያ ሺህ ብር ያስገባለት ማለት ነው ከዛ በፊት ነው የማቀዋ አላዛርን እና በጣም በጣም ማለት አይደለም እንኳን በዩቱብ ስላችሁ አሁን ለምሳሌ አይደለም ትንሱን እንደዚህ በቪዲዮ እንደዚህ መረዳዳት ሼር ማድረግ ምናምን ሳይሆን በጣም ብዙዎችን የሚረዳ ለተቸግሮት የሚሰጥ ጋቢ ሾው በሚለው ታውቃላችሁ ብዙ ጓደኛሞችን ፍቅረኛሞችን እያቀረበ ኢንተርቪው ያደርጋል። እና በጣም ማለት እኔ እንጃ ትልቅ ደረጃ ትደርሳለ ብለን ያሰብን ልጅ እንደዚህ እንድትሆን አንፈልግም ያለው አባቱ ባጭሩ ና እናቱም ማለት ነው። እና እንግዲህ ለበጎ ነው ነገሮች ብለን እናስብና በቃ ደስ ይላል። እንግዲህ ሁላቸውም የራሳቸውን ህይወት ጀምረዋል። እንግዲህ ለሁለታቸውም መልካም ነገር እመኛለሁ እውነት ለመናገር ሄሉ ደግሞ ፎቶዋን ይዤ አልመጣሁም እንጂ ይቅርታ እንግዲህ የፍቅር ምርጫዋንም ሰምቻለው። የምር መዘርዘር አልፈልግም እንጂ የምቅር ለሷ ማለት ስለ ፍቅር ሁኔታ ጠይቋት ነበር እና አብሯት የሚሰራውም ያው ፍቅረኛ እንደሌለው ተናግሯል። በዚሁ አጋጣሚ ማስታወቂያዎች ነው የሚሰራ፣ ምርጥ ልጅ ነው። እሱም ከሱ ጋርም እንግዲህ አብረው እንደሚሰሩ ነው የተነጋገሩት እና የፍቅር ምርጫዋን መስፈርቶቿንም ሰምቻለው። ደስ ይላል ማለት ነው እና እንግዲህ ይሄን ነገር ለእሷም የሟላ አይመስለኝም ማለት ነው እና ብቻ እዚህ ጋር ልቋጨው፣ የምሬን ነው። ወደ ዝርዝር አልገባም፣ ግን እሷም ደስተኛ ናት፣ አላዛርም ደስተኛ ነው፣ ሄሉም ደስተኛ ናት። በአሁን ላይ አሪፍ ጊዜ ነው እያሳለፈች ያለችው እና እንግዲህ ጓደኛዋም ያው ማስታወቂያዎችን የሚሰራ ነው ሌላ ጓደኛ እንደሌለው ተናግሯል ማለት ነው። ደስ ይላል። አበረታቷቸው። የምር እንግዲህ የትኛው ቤተሰብ የሆናችሁ አበረታቷቸው። ሌላ ምንም አይባልም ና ምክንያቱም በቃ ማለት አንድ ሰው የሚኖረው የራሱን ሕይወት ራሱ ስለሆነ ማለት ነው እና እንግዲህ ትንሱ በርቺ፣ ጠንክሪ፣ ጎብሽ። አላዛርም እንግዲህ በርታ፣ ጎብስ። በቃ ቀስ በቀስ ነገሮች ይቀየራሉ ማለት። ያው እያደጋችሁ ስትመጡ እየሰራችሁ እየተግባባችሁ ስትመጡ ነገሮች ሊቀየሩ ይችላል ማለት። እንዴት ነው ልታድጉ፣ ትችላላችሁ፣ ትደጋገፋላችሁ። ዛሬ እኔ በጣም የገረመኝ ነገር ቢኖር ዳያሪ ማለት እናንተ እለት ከእለት የምትሰሩትን እለት ከእለት የምታከናውቱን ተግባራት ጽፋችሁ የምታስቀምጡ ስንቶቻችሁ ናችሁ? እና ትንሱ እንግዲህ ለአላዛር የሰጠችው ነገር ቢኖር እሱን ነበር ጻፍ ብላ ማለት፣ እለት ከእለት ከኔ ጋር ከመገናኘታችን ከዛሬ ቀን ጀምሮ ጻፍ እና እኔ ምጽፋለው፣ አንተም ጻፍ ብለዋለች። እና አላዛር የሚገርም ነው ብሎ ተቀብሏታል ማለት ነው። እኔ ወይስ ለስራ ነው እንግዲህ እነሱ አብሮ መቀጠል አለመቀጠል የእነሱ ውሳኔያቸው ነው። ግን ለስራ ስለሆነ አበረታቷቸው። ብቻ ግን ደስ ብሎኛል ማለት ሁለታቸውም የሚፈልጉት ሰው ጋር መርጠው ነው የሄዱትና በቃ ሁለታቸውም መልካም ምኘት በመግለጽ አሪፍ አሪፍ ኮመንት ጻፉላቸው፣ የሚያበረታታ ማለት ነው። እና ትንሱም እንግዲህ ያው በቃ ማድረግ የምትፈልግ መስራት የምትፈልግ ልጅ ናት። እንግዲህ ስለ እሷ ታሪክ መታወቅ ታቅላችሁ ብዙ መዘርዘርም ስለማልፈልግ ማለት ነው። እና አላዛር ደግሞ ከዚህ በላይ ያበረታታታል። ብቻ ደስ ብሎኛል። በርቱ።